ለሰው ልጅ በሕይወት ለመቆየቱ አስፈላጊ ከሆኑ ነገሮች አንዱ ደም ነው። በወሊድ ጊዜ በቀዶ ሕክምና፣ ለካንሰር ሕሙማን እንዲሁም አደጋ በሚያጋጥምበት ጊዜ ደግሞ የደም ፍላጎት ይጨምራል። ደም ለሕይወት ያለውን ዋጋ በመረዳት በጎ ፈቃደኞች በተለያየ ጊዜ በመሰባሰብ ደም ይለግሳሉ። ዛሬም አካል ጉዳተኞች ምንም ነገር ሳይገደባቸው ደሜን ለወገኔ ብለዋል። ለመጀመሪያ ጊዜ የደም ልገሳ እያደረግኩ ነው የምገኘው። ይህን ለማድረግ ያነሳሳኝ በተለያየ ምክንያት ጉዳት ለሚደርስባቸው ማህበረሰብ ወገኖች አንድ ጠብታ ደም ብዙ ነገር ስለምትሰራና ስለምታደርግ እነሱን ለማዳን ብዬ ያደረግኩት ነው የዛሬ ደም መስጠት ፕሮግራም እየተሳተፍኩትና በወሊድም ሆነ በተለያየ በድንገት አደጋ ለደረሰባቸው ወገኖች። እነሱን ለማዳን በማሰብ ነው። የተጎዳ ዜጋ ካለ የነፍሳቸውን ለማትረፍ አካል ጉዳተኛ ያው በመረዳት ላይ ብቻም ሳይሆን እኛ ደግሞ በምንችለው በምናቅደው ሁኔታ መገደፍ አለብን፣ እኛ በምንችለው ነገር ማለት ነው። ደም በመለገሴ በጣም ደስተኛ ነኝ፣ ምክንያቱም ለደም ለሕይወት ታጋሽና ታላቅ ሕይወት ስለሆነ ትክክለኛ ነገሮችም የተጎዱ ሰዎችን በሚዱል ከሆነ ደስተኛ ነገም ዛሬ ወደፊትም ለመለገስ ዝግጅ ስለሆንኩኝ፣ አካል ጉዳተኞች እችላለሁ የሚል መሪቃ ስላለ ሁላችንም እንችላለን የሚል ከማናቸውም ከወርሰ ጋር በእኩል ተሰጥፈን የልማት ተሳታፊ እንድንሆን ሁላችንም የበኮች መጓጣት አለብን። ምክንያቱም ሁሉም ህብረተሰብ ሰው በሰውነቱ መከበርና መስራት አለበት። አካል ጉዳተኛ ደግሞ ያለመቻል ስላልሆነ እንደማናቸውም እኩል ተሳትፈን እንደምንሰራ እርግጠኛ ሆነለን እኛ አካል ጉዳተኞች የራሳችን በኩላችን የተሻለ መወጣት ነገም ዛሬም ዝግጁ ነን። እንዲሁ ጥሪ ሲደረግልኝ ሰጥቼ አላውቅም። አሁን ምንም ችግር እንደሌለው አየሁ። ከእንግዲህ በኋላም በየአመቱ ምናልባት ሊኖር ይችላል እሰጣለሁ። ደራሽ ነው ገና አንድራሽ ወገነ በሚል መሪ ቃል መሰረት እኔም የድርሻዬን እንደ ጋር ደግሞ አባላቶችን ይዤ ለነህሎ ወገኖች ለመድረስ ደም ለመለገስ ወደዚህ መጥቻለሁ። እኛም ዛሬ እንዲህ ሰብሰብ ብለን እየሰጠን ያለ ነው ማስተማር ስለፈለግን ነው። እንግዲህ ደም በየትኛው ሁኔታ ላይ ቦታውም ሄደን በየጊዜውም በሚሰጠው ቦታ ላይ መስጠት ይቻላል። ግን ሰብሰብ ብለን እኛ ከጉዳተኞች ከመረዳት ባለፈ ሰዎችን መረዳት እንደምንችል ለማሳየት በየትኛውም አገሪቱ በምታደርገው የልማት እንቅስቃሴ ላይ አካላዊ ጉዳታችን ሳይገድበን እንደ የትኛውም ዜጋ የራሳችን የሆነው አስተዋጽኦ እንደምናደርግ ለማሳየት ከዘዊት ትም እያደረግን ነው ግማሹ በእውቀቱ ሌላው በጉልበቱ በገንዘቡ በሚችለው ሁሉ አካል ጉዳተኛ አሁን ሀገሩ ላይ ኢንቨስት እያደረገ ነው እሱ በአቅሙ በሚፈቅደው ዛሬ ደግሞ ህይወትን ለማስቀጠል የሰው ልጅ ለማዳን እናቶች ደም ይፈሳቸዋል በሁለት ጊዜ በተለያየ ሁኔታ ላይ ደም የሚፈሳቸው በትራፊክ አደጋ ደም እየፈሰሳቸው ደም የሚሰጣቸው እያጡ ህይወታቸው የሚያልፈ የህብረተሰብ ክፍሎች ቀላል አይደሉም። ስለዛ አካ ጉዳተኞች ያንን ህይወት እንዲቀጥል ማድረግ እንደምንችል ለማሳየት ነው። በእርግጠኝነቱ ደግሞ ዛሬም ከዚህ በፊት የምንሰጠው አካ ጉዳተኞች የእኛ ደም ህይወትን አስቀጥሏል። ስለዚ፣ አካ ጉዳተኞች ከመረዳት ባለፈ ይኸው ህይወት እንዲቀጥል እያደረግ ነውና ሁሉም ማህበረሰቡ አካ ጉዳተኞች ከመደገፍ ባለፈ ድጋፍ ሰጭ መሆናችንም እንዲረዳዳለን እንፈልጋለሁ። ስለዚህ ባህር ዳር ከተማ ላይ የተጀመረው በሁሉም ዞንና ከተሞች ላይ ወረዳዎች ላይ መቀጠል እንዳለበት በዛ አጋጣሚም መልእክት ማስተላለፍ ፈልጋለሁ። ደም በመለገስ የብዙዎቹን ሕይወት እንታደግ በሚል መሪ ቃል የባህር ዳር ከተማ አስተዳደር ሴቶችና ሕጻናት ማህበራዊ ጉዳይ መምሪያና የባህር ዳር ከተማ አስተዳደር የአካል ጉዳተኞች ማህበራት ፌዴሬሽን በጋራ በመሆን የደም ለገሳ ፕሮግራም አካሂደዋል። ዛሬ እንግዲህ ስምንተኛ ነው። ስለግስ በየአመቱ በበጎ ፈቃድ ጋር በተያያዘ ደም ለግሳለሁ እንደ አንድ ዜጋ የሚጠበቅብኝን ማድረግ እንዳለብኝ ይሰማኛል። እሱ ለዛም ነው እያደረግኩ ያለሁት። በተለይ አካል ጉዳተኞች ደም የማይለግሱ የሚመስላቸው የህብረተሰብ ክፍሎች በርካታ ስላሉ እንደምንችልም ማሳየትም ስለሚፈልግ ነው። ዛሬ ደግሞ ውድ የሆነውን የሰው ህይወትን ለማስቀጠል የሚያስችለውን ደማችንን እየሰጠ ነው። ከእነሱ መካከል አንዱ በመሆኔም ደግሞ ደስ ይለኛል። በየአመቱ ይሄን ነገር እያደረግኩት ቀጥላለሁ። አጠቃላይ ከባህር ዳር ከተማ አስተዳደር ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ጋር በመተባበር በርካታ አካል ጉዳተኞች ከመደገፍ አልፈው ሌሎችንም ለመደገፍ በተለይ ደግሞ በደም እጦት ምክንያት የሚሞቱ እናቶችና ሕጻናትን ሕይወት ለመታደግ ሲሉ ደማቸውን ለመለገስ ነው እና እዚጋ የተገናኙ ምስጋናም ሊሰጣቸው ይገባል። በዚሁ ማለት ነው በሁሉም ዘርፍ እየተሳተፉ ያሉ በመሆኑ አንችልም እንትተው እንችላለን በሚል ደምም ለመለገስ ነው እና ዛሬ እዚጋ የተገኙ። ለአካል ጉዳተኞች በበርካታ ዘርፎች እየተሳተፉ ያሉበት ሁኔታ ያለው መሆኑን ነው የምንገልጽ ማለት ነው። ተሳትፏችን እንግዲህ ባለው አካል ጉዳተኛው በሚችለው ማንኛውም ጉዳት አልባ ዜጎች በሚያከናውኑት የልማት ስራዎች በሙሉ አካሎች በምንችለው እንሳተፋለን በጣም ነው የምንሳተፈው። እኛም እንደ አደረጃጀት ልጆቻችንን መሳተፍ ባለባቸው ልክ መሳተፍ እንዲችሉ የማድረግ ስራ እየሰራን እያነቃን፣ በደንብ ተሳታፊ ናቸው ማለት እችላለሁ። ለጋሾችም ደም በመለገስ የሰውን ህይወት መታደግ መቻል የሚሰጠው እርካታ ከፍተኛ ነው ይላሉ። ነገን ተስፋ ለሚያደርጉ እናቶችና ህጻናት በደም እጦት ህይወታቸው እንዳታልፍ መደበኛ ደም ለጋሽ ያስፈልጋቸዋል። በጎ ፈቃደኞችም ይህንን በመረዳት አንድም እናት በወሊድ መሞት የለባትም፣ ለወገን ደራሽ ወገን ነው በማለት የደም ልገሳ ፕሮግራማቸውን እንደሚያስቀጥሉ አንስተዋል። ለወገን ደራሽ ወገን ነውና በሚለው እኛም ለዜጎቻችን በአቅማችን የሚደረገውን ነገር ማድረግ አለብን። በቀጣይም መሰጣለው ችግር የለውም እንደዚው ማለት ነው። ከዚህ በፊት በለገሱ ደመሰረት ምንም ችግር የለም። ምክንያቱም ሰም ደም ልጋ ሲባል ደም ሚለገሰው ተለክቶ በተረጋገጠ መልኩ እንጂ ዝም ብሎ እንደማናቸው መጥቶ ደም መለግስ አይልም። ያለ ለደም መለገስ ብቁ ከሆነ ደም ይለግሳል። እኔ ግን በዛን ሰዓት ተለግቼ እንደዚሁ እንዳሁኑ ማያበራቸው ሰሰች ይዤ ቅድሚያ ግንባ ቀደሙኝ ደም ይሰጠኛለኝ እና የዛም ጥሩ ነገር ነበረ። አሁን ደግሞ በይበልጥ ደግሞ አነሳስቶኝ እነዚያው ከፊትርሽ ጋር በመነጋገር የጋር አርገን ዛሬ ላይ ደም ለግሰን ለህይወት ለእርስም እንታገሳለን ማለት ነው። ደም አለግስ የሚሰው ሰዎች ወደዚህ መጥተው ተለክተው ደማቸውን ለወገን ቢደርሱ ይላልው። በተለይ በተለይ የሚጎዱ ወላጅ እናቶች ናቸው ማለት ነፍሰ ጡር ወይም ደግሞ የሚወልዱ በወሊድ ላይ ላሉ እናቶች ሊደርስ ይችላል። ያን ደግሞ ደስተኛ ነኝ። አንድም እናት በወሊድ ምክንያት እንዳት ሞት በሚል ማህበረሰባችን፣ ግን በተለያየ መልኩ አካል ጉዳተኞች እንደማይችሉ ለዜጎች እንደማይጨነቁ፣ እንደማያስቡ አድርጎ ነው የሚስለው ና የእኛ አካል ጉዳተኝነት ደግሞ ከዜጎቻችን ጋር እኩል እንደምናስብ፣ እንደምንጨነቅ፣ እንደምንሰራ ሁሉን ነገር እንደምናደርግ ለመቻላችንን ለማሳየት ስለፈለኩ ነው። አሁንም እኔ ዛሬ በመስጠት ትልቅ ደስታ ተሰምቶኛል። ለወደፊትም እኔ በዚህ ሂደት እቀጥላለሁ። ዛሬ የመጀመሪያ ነው። ለወደፊት ግን እንደዚህ ጉዳት የደረሰባቸውን ወገኖችን ለማዳን ያለኝን በየሶስት ወሩ የሚወገደው እንደሚን እነሱን ለማዳን እለግሳለሁ የሚል ሀሳብ አለኝ። አሁን ቀደም የነበረኝ አመለካከት ራሴን ይጎዳኛል ብዬ ነበር የማስበው። አሁን ግን በየሶስት ወሩ በተለያየ ምክንያት ደም በራሱ ጊዜ መወገዱን ታወቅኩ በኋላ መለገስ አለብኝ እኔንም አይጎዳኝም ብዬ ስላሰብኩ ነውና እና እንደሚያድን ስላረጋገጥኩ ነው እና ዚህ ተገኝቼ ይህን ደም መስጠት የቻልኩት። አካል ጉዳተኞች በሁሉም የልማት ዘርፎች የበኩላቸውን አስተዋጽኦ እያደረጉ ነው። ይህንን በማሳደግም ተጠቃሚነታቸውን ማረጋገጥ የሁሉም ኃላፊነት እንደሆነ ሀሳባቸውን ተናግረዋል። ከበርካታ ዘርፎች ተሳታፊና ተጠቃሚ እንዲሆኑ የሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ሁሉም ተቋማት የአካል ጉዳተኞችን ጉዳይ አካቶ እንዲተገብሩ በማድረግ በኩል በርካታ ስራዎችን እየሰራ እንገኛለን። እነሱም ካለመቻል አልፈው በበርካታ ስራዎች እና በበርካታ ዘርፎች እየተሳተፉ ያሉበት ሁኔታ ነው ያለው እና ሁሉም ተቋም በአካል ጉዳተኞች ዙሪያ ይመለከተዋል። ተሳታፊም ተጠቃሚም እንዲሆኑ የኛ የክትትል ስራ እየሰራን አካቶ ትግበራ እቅድ አቅዶ ከመስጠት አልፎ ክትትልና በግንባር ውይይትም እያደረግን የአካል ጉዳተኞችን ተሳታፊነትና ተጠቃሚነት የማረጋገጥ ስራ ከኛ ከሴቶችና ሕጻናት የሚጠበቅ ስራ ነው ማለት ነው። አካል ጉዳተኞች እንደ ሁሉም ሰው ይችላሉ። አይችሉም ትተን ይችላሉ በሚል እየሰሩ ያሉበት ሁኔታ ስላለ በሁሉም ዘርፍ ስናሳትፋቸው ደግሞ ችለው እየተገኙ እየሰሩና እየተሳተፉ ያሉበት ሁኔታ ስላለ ሁሉም ተቋማትና ሁሉም ዜጋ ሊደግፋቸው ይገባል የሚል መልእክት ነው ያለኝ። በባሕር ከተማ አስተዳደር ውስጥ በርካታ አካል ጉዳተኞች አሉ። እሱም ደግሞ እኛ እንደ አደረጃጀት ወይም እንደ ማህበር ከ5000 በላይ አካል ጉዳተኞች እንዳሉ ነው የምናምነው። በዳታ ደረጃ ደግሞ ስንመለከተው ከ1800 ሰባ ምናምን አካባቢ ገብቷል። አሁን ይሄ ማለት በአደረጃጀት ተመዝግበው ያሉትን ነው እንጂ ከዛ በላይ አካል ጉዳተኞች እንዳሉ እናምናለን። እዛ ውጭ ምናልባት አሁን ያለው ወቅታዊ ጉዳይም ራሱ የአካል ቁጥር እየጨመረ ነው ያለው፣ ቁጥር ወይም መጠን እየጨመረ ነው ያለና በርካታ አካል ጉዳተኞች እንዳሉ ነው እኛ እንዳ አደረጃችን የምናምን። ዛሬ ደግሞ የደም ልገሳው ላይ ነው አካል ጉዳተኞችን በማስተባበር በሁሉም ክፍለ ከተማ ላይ ያሉ አካል ጉዳተኞችን በሁሉም የጉዳት አይነት ያሉ አካል ጉዳተኞችን በማስተባበር የደም ልገሳ ፕሮግራሙን ነው ዛሬ እያካሄድ ነው ማለት ነው። ማንኛውም ዜጋ እንደሚያደርግላት ሁሉ አካል ጉዳተኞችን ማድረግ አለባቸው ማድረግ አለባቸው መገልገል አለባቸው፣ እነሱም ደግሞ ከሀገሪቱ መጠቀም አለባቸው። አሁን ማንኛውም የጉዳት አልባ ወንድሞቻችንና እህቶቻችን ማንኛውም ከሚያገኙት ነገር አካል ጉዳተኛውም ማግኘት አለበት። እነሱም የሚሰሩትን ስራ ደግሞ አካል ጉዳተኛውም በሚችለው በሚችለው አቅሙ አካል ጉዳተኛውም የበኩሉን መወጣት አለበት። እኔም ዜጋ ነኝ የሚለውን ነገር በደንብ ማሰብ ነው ያለበት። አሁን ዛሬ በተገናኘንበት ጉዳይ ላይ እንኳን ስንመለከት አካል ጉዳተኞች ደም እየለገሱ ያሉት ኒውሎች ደም ለሚፈልጉ ዜጎች እኔም የበኩሌን መወጣት አለብኝ በሚል ስለሆነ አገሪቱ ላይም ማድረግ ያለባቸውን ነገሮች በሙሉ አካል ጉዳተኞች በሚችሉት ልክ መስራት አስተዋጽኦ ማድረግ አለባቸው ብለን ነው የምናምነው። መሳተፍ አለባቸው ብለን ነው የምናምነው። እኛም ደግሞ እየተሳተፍ ነው ያለ ነው። በየትኛውም ቦታ ላይ ተሳትፎ እያደረግን ነው። በደንብ ያለ ነው ብዬ ነው የማስበው እንደ ደም መለገስ ካለው ስነ ልቦና እርካታ ባለፈ ለጋሾችም አስቀድመው የጤና ምርመራ የሚያደርጉ መሆኑ በራሱ አንዱ ጠቀሜታ እንደሆነ ይነሳል። ሲስተር ማርሸት አንተነህ እባላለሁ። በባህር ዳር ደም ባንክ ውስጥ የነርስ ባለሙያ ነኝ። ደም የመለገስ ባህል በፊት ከነበረበት አሁን እየተሻሻለ የመጣ ነው። በጣም ጥሩ ላይ ነው። ግንዛቤ ያላቸው አልፎ አልፎ ግን ያው የደም መለገስ ጉዳት ያለው የሚመስላቸው ሰዎች አሉ። ስጋት አለ፣ ፍርሃት አለ። ግን ደም መለገስ ጤና ላይ የሚያስከትለው ምንም አይነት ጉዳት የለም። ደም ስንለግስ በርካታ ጠቀሜታዎች እናገኛለን። የመጀመሪያው ጠቀሜታ ክቡር የሆነውን የሰው ልጅ ህይወት መታደግ ነው። ከዛ በተጨማሪ ለለጋሹ ደም ከለገሰ በኋላ የደም አይነቱ ይመረመራል። ከዛ ውጭ በደም ተላላፊ በሽታዎች የሆኑ አራት የጉበት በሽታ ቢ፣ የጉበት በሽታ ሲ፣ የኤች አይ ቪ። ከአባላዘር በሽታ ደግሞ ቂጥኝ እነዚህ አራት ምርመራዎች ይደረጋሉ እነዚህን የአራት ምርመራዎች ውጤት ማወቅ ይችላሉ በነጻ ከዛ በተጨማሪ ለልብ ህመም የመጋለጥ እድልን ለጉበት ካንሰር የመጋለጥ እድልን እንዲሁም የተለያዩ ለስትሮክ የመጋለጥ እድልን ደም በመለገሳችን ብቻ መከላከል እንችላለን ማለት ነው በዛሬው ቀን የአካል ጉዳተኞች የደም ልገስ አድርገዋል ይህ ትልቅ ትምህርት ነው ምክንያቱም ሰዎች የአካል ጉዳት ከምንም አይነት ነገር እንደማያግድ ለወገን ደራሽነታቸውን አሳይተዋል። በተለይ ደግሞ በቂ ደም እንዲኖረን በራሳቸው ተነሳሽነት ትልቅ የደም ልገስ አድርገዋል። ጠቀሜታውን በጣም በርካታ ነው፣ ምክንያቱም አንድ ሰው ደም ሲለግስ የሶስት ሰዎችን ህይወት ይታደጋል እና እንደዚህ በጋራ ሰብሰብ ብለው ሲለግሱ በጣም አስተማሪ ነው። አሁን በርካታ ደም ከመፈለጋችን አንጻር ከበጎ ፈቃደኞች በቂ ነው ማለት ማንችልም፣ የደም እጥረት ግን አልገጠመንም ቢሆንም ግን ሰዎች በግልም ይሁን በጋራ እየመጡ ደም እንዲለግሱ የደም እጥረት እንዳይኖር ቢያደርጉ ምክንያቱም ይሄንን ደም በዋነኝነት የሚጠቀሙት ለእናቶችና ለህፃናት ስለሆነ እኛ ጋር በቂ ደም አለ ማለት እናቶቹና ህፃናት ያለምንም ስጋት ነገን ለማየት እድሉ አላቸው ማለት ደስ ነው ያለኝ ደግሞ ምስጋናም ይገባቸዋል የከተማ አስተዳደራችን አካል ጉዳተኞች በከተማችን ውስጥ የሚኖሩ አካል ጉዳተኞች ሁሉም ምስጋና ይገባቸዋል ብዬ ነው ማሰው እንደኔ ለምን እኛም እንዳደረጃጀት ሳናፍር እነሱም ደግሞ ዜጋ ነን። እኛም ደም ለሚያስፈልጋቸው ለእናቶች ላረጋ ሌሎች ወገኖቻችን፣ ወንድሞቻችን ያስፈልጋል። የኛ ደም ለነሱ ይጠቅማቸው ከሆነ ምን ችግር አለው ብለው እንግዲህ ሳይኖራቸው በሚመገባት ወይ በምን በሚሏት ነው እነዚህ አካል ጉዳተኞች ና ይህን ነገር ደግሞ መተው መለገሳቸው ትልቅ ነገር ስለሆነ እኔ እንደ ከተማ አስተዳደር አካል ጉዳተኞች ማኅበራት ስም እንደ አደረጃጀታችሁ ስም በጣም ላቅ ያለ ምስጋና ነው ያለኝ። በጣም ነው የማመሰግነው። በዚህ ደግሞ ቀጣይም አካል ጉዳተኞች ሁላችሁም በተለይ ይህን ሚዳ የሚከታተል አካል ጉዳተኛ በሙሉ ማለት ነው፣ በየትኛውም የልማት ዘርፍ በየትኛውም ተሳትፎ እኔ አካል ጉዳተኛ ነኝ ብለን ወደ ኋላ ሳንል ወደፊት እየቀደም መስራት ባለብን መሳተፍ ባለብን ልክ እንድንሳተፍ አደራ ማለት እንፈልገው ታንኪው ማለት እንፈልገው ነው። በአጠቃላይ አካል ጉዳተኞች እኔ በእውነት እግዚአብሔር ያክብርልኝ በጣም ታንኪው ማለት እንፈልጋለሁ። ዛሬ ላይ ለለገሱ ላስተባበሩ መጣውን መለገስ ያልቻሉ ብዙ ሰዎች ናቸው የመጡትና በጣም እናመሰግናለን። ዛሬ ላይ ብቻ ሳይሆን በተደጋጋሚ የሚለግሱ ለጋሾች አለን። በአጠቃላይ ለሁሉም ደም ለጋሾቻችንና አስተባባሪዎቻችን እናመሰግናለን። የወገንን ሕይወት ለማትረፍ ዛሬም በጎ ልቦች ለበጎ ዓላማ ተዘርግተዋል። ደም በመለገስ በደም እጦት የሚሞቱ ሰዎችን ሕይወት መታደግ ነው። አንድም በሞት አፋፍ ያለን ነብስ መታደግ፣ በሌላ በኩል ደግሞ በራስ በጎነት ተግባር የህሊና እርካታን ማግኘት ነው ስማረነ